ሚኒመም ደህና ተለብሷል ከተባለ ታይት እና ሱሪ ነው፣ ሴቶች ዘንድ ያለው እንትን ማለት ነው። የተወሰነው ግማሽ ደረቱን እያሳየ በጣም አጫጭር ቀሚሶችን እየለበሱ ከሄዱን ጉዳይ ደግሞ እሱ አይነሳም። እነዚህ ሁሉ እንትኖች ያሉበት ሁኔታ ነው ያለው እና ወጥቶ ከሚፈተን ራሱን አደጋ ላይ ከሚጥል የግባና ምን ያርግ ሚስቱ ጋር ጉዳዩን ይፈጸም ይህምን ለሚያግዘዋል ይሄ ራሱን እንዲገዛ ያግዘዋል። ትዳር የመመስረቱም ትልቁ ዓላማ ይህ ነው፣ ራሱን ከሐራም መጠበቅ እስከሆነ ድረስ ማለት ነው። አንዳንድ ሴቶች ምንድናቸው የሰዎችን ቴምፕ የማድረግ የመፈተን ኢንቴንሽን አላቸው ወይ ደግሞ አለባበሳቸው፣ አካሄዳቸው፣ ኤቭሪቲንግ በዛ ኢንቴንሽን፣ በዛ ዓላማ የተቃኘ ነው እና መልክተኛው ዓለይሂ ሰላቱ ወሰላም ሸይጣን የሚለውን ገለጻ የተጠቀሙበት ምክንያት ይህ ነው። ሸይጣን የሚለው ገለጻ ስፔሲፊካ ለሴት ብቻ የተሰጠ አይደለም ወይ ደግሞ ልክ እንደሚታሰበው በክርስትናው ዓለም ወይ ደግሞ ከእስልምና ውጭ ባሉ መቶች ላይ እንደሚታወቀው እና እንደሚታመነው አጋንንት ለሆኑ አካሎች ብቻ የተሰጠ መገለጫ አይደለም። ይህንን ማስመልክቶ አላህ ሱረቱ ናስ ላይ መጨረሻ ላይ ምንድን ነው የሚለው? ላዩ ብረቢ ናስ፣ መሊክ ናስ፣ ኢላሂ ናስ፣ ምንሸር ስዋሲ ከናስ አለዚ የወስዊሱ ፌ ሶዱር ልስ፣ ያ በሰዎች ልብ ውስጥ ብቅ እልም እያለ ከሚወሰው ሰው ከሆነው ሸይጣን በአላህ እጠበቃለሁ በል ሚን ልጅነት ወናስ። ይህ ሸይጣን ደግሞ ማን ነው? ምን አይነት ነው መገለጫው? ከሰዎችም ከአጋንንትም አለ አላለ። ከሰዎችም መካከል ሆኖ ያልተገቡ ሀሳቦችን፣ ክፋቶችን፣ መጥፎውነቶችን ጎሲፕ ምናምን አምጥቶ አንተ ልብ ውስጥ አሉባልታንና የማይሆነ ሀሳብን የሚነዛ አካል ይ ከጅኖችም እንደዛ እስልምና ውስጥ ለሸይጣን አይደል? ደግሞ ሸይጣን ለሚለው ኮንሰፕት የተሰጠው እንትን የሆነ ኢንቲቲ የሆነ ማንነት አይደለም ያለ የሆነ አካል አይደለም ያለ ኢስ ጀስት ባህሪ ሸይጣንነት ባህሪ ነው። ሰዎችም የሸጣንነትን ሚና ሊጫወቱ ይችላሉ። ጅኖችም እንደ ሸጣን ማንነት ሊጫወቱ ይችላሉ። ይህ መሰረታዊ የሆነው እስልምና በሸጣን ዙሪያ ላይ ያለው ኮንሰብት ምንድን ነው የሚለውን ካለመረዳት የሚመጣ ነው እና እንደው አንዳንዴ ከመተቸትና ለማኖወር ከመሞከር ይልቅ ቀስ ብሎ ለመረዳት መሞከር ይር ይሆናል፣ እውነታውን ለመረዳት ስለሚያግዝ ነው። ሰውም በዚህ ሀዲስ ላይ ሸጣን የሚለው ኮንሰፕት ማረዳት በምን ሲያቅ ውስጥ የሚገባ ነው ሴቷ ያልተገባ አለባበስ ለብሳ ቴምፕ የሚያደርግ ሁኔታ ላይ ካለች ስ ሴጣንነት እየሰራች ነው ማለት ነው። ወንድም ከሆነ ከዛ የተለየ ፍርድ የለውም። ኦኬ፣ ግን ስፔሲፊካሊ ሀዲሱ የሚያወራው ስለምንድን ነው? አንድ ወንድ ከቤት ወጥቶ የምታማልለውን በአለባበሷ በአረማመዷ ባልተገባ ሁኔታ የምታማልለውን ሴት ካየ ቤቱ ገብቶ አጃዋ እንዲፈጽም ስለሚያዝህ ሀዲስ ነው እያወራ አይ ይህንን ነገር በተመለከተ ነቢ ሳሰለም ለምሳሌ አንድ ለብቻው የሚጓዝ ሰው ወይም እንደ ነጋዴ የሆነ ሰው በአረቢያም ምድር የታወቀ ነው። በጊዜ በግመል ምናምን የሚጓጓዙ ሰዎች ናቸው። በጊዜ የነበሩ ሰዎች ደግሞ ሽፍታ ነበረ ምናምን። ነቢሳሰለም አንድ ሰው ለብቻው ሲሄድ ሰይጣን አለ፣ ሰይጣን ሁለት ከሆኑ ደግሞ ሰይጣኖች ናቸው፣ ሶስተኛ ከሆነ ደግሞ ይጓዛል ብለዋል። አሁን እዚህ አውድ ላይ የምንረዳው ምንድን ነው? ለንግድ ስትሄድ ጊዜ ሶስት ከሆኑ ምን እነዛ ሰዎች የሰው ሰይጣኖች ወይ ሽፍታዎች እንዳይዙ አራተኛ ሰይጣን አንተ ጋር አይጓዝም። ማለትም አስተማማኝ ነው ለመንገድህ ማለት ነው። ስለዚህ ሴቶች ደግሞ በሰይጣን መልክ ይመጣሉ ማለት ሰይጣን ባህሪ ነው። ለምሳሌ ደብለስጣ እንደምንጠቀም ኢየሱስ ጴጥሮስ አንተ ሰይጣን ብሎታል። ማቴዎስ ወንጌል ማቴዎስ ምዕራፍ 1 ቁጥር 23 ላይ ማለት አንተ ሰይጣን ያለው ማቴዎስ ወንጌል ምዕራፍ አስራ ስድስት ቁጥር ሀያ ሶስት ላይ እሱ ግን ዞር ብሎ ጴጥሮስ ወደ ሀይል ሂድ አንተ ሰይጣን የሰው እንጂ የእግዚአብሔር አትሰማም አለው ይላል እንግዲህ ጴጥሮስ የኢየሱስ ሀዋርያ ነው ነገር ግን ኢየሱስ ምን አለው አንተ ጴጥሮስ ብሎ ተናገረው ይህም ጴጥሮስ ሰው ሰይጣን ነው አይደለም ያሰበው ነገር የተናገረው ነገር ያደረገው ነገር ወይም ደግሞ ሰዎችን ወደ መጥፎ የሚስብ ነገር ከሆነ ምንድነው ያን ነገር ባህሪ ስለሆነ ሰይጣን በሚል እንገልጸዋል። ስለዚህ ይህ ክርስትናው ውስጥ ያለ ነገር ስለሆነ ግን አቡ ሳላህ ያለ ርዕሳችን ያለ አጀንዳችን ቢሆንም በክርስትናው ዓለም ውስጥ ለሰይጣንነት የሚሰጠው ማንነት እኮ መጀመሪያ ሰይጣን በአምላክ ዘንድ የነበረ በጣም የሚወደስ መልካም ቦታ የነበረው ትልቅ ቦታ የነበረው አካል ነበር፣ አይደለም አልተሳትኩም። መላእክ ነውም ተብሎ ይታሰባል፣ ወይ ደግሞ መላእክቶችን ይዞ ወርዷል አንድ ሶስተኛውን አይደለ እነዚያ መላእክቶች አሁን ሰይጣን ሆነዋል ተብሎ ነው የሚታሰበው። ባፈጣጠራቸውና በይዘታቸው መላእክት ነበሩ፣ ነገር ግን ደግሞ የፈጣሪን ትእዛዝ በማመፃቸውና እምቢ በማለታቸው ምክንያት የሆነን ባህሪ በመላበሳቸው ምክንያት ሰይጣን ተባሉ ማለት ነው። ተረገሙ፣ ከፈጣሪ ዜናት እንዲባረሩ ተደረገ። ሰው አካል አይደለም። ሰይጣንነት እስልምና ያለው ኮንሰፕት ማንነት፣ ባህሪ ልንላበሰው የምንችለው ነገር እኔም ሊሆን ይችላለሁ ጥሩ ማነት ከሌለን ሰዎችን ለምሳሌ አሁን ይሄን የከፍትነውን ላይፍ ላይፍ በተገቢ ሁኔታ ማንጠቀም ሰዎችን ለማሳሳት ብሄርን ከብሄር የምናባላ ኦኬ አንድን ፆታ ቆሸሸን ሌላውን ፆታ የምናሞግስ እና የምናነግስ አይነት ሰዎች ብንሆን ሌሎችን እስካም ለማድረግ ምናምን የምንሞክር አይነት ሰዎች ብንሆን ሌሎች ሴጣን ነው ተብለን ወይ ደግሞ የሴጣንን ሰራ ተብለን ኮንሲደር የሚደረገው እና በዚህ ሐዲስ ላይ የተገለጸው ሴቶችን አስመቶ የተገለጸው እንትን ኢንታር ሴቶችን የሚመለከት አይደለም፣ ከአውድ ውጭ የሆነ ግንዛቤ ነው ማለት ነው እና አሁንም ደግሞ አንተ ከመጽሐፍ ቅዱስ ያጠቀስከውን መልእክት ጳውሎስ ነው ጴጥሮስ ነው ያልክ፣ ጳውሎስ ጴጥሮስ፣ ኢየሱስ አንተ ሰይጣን ማለት ተናጋሪው ኢየሱስ ነው ለጴጥሮስ አንተ ሳይጣን ብሎ ለምን እንዲህ አይነት ክፉ ነገር ታስባለ? እንግዲህ ሀሳቡ ነው ሰይጣን ብሎ የተናገረው ሰይጣን ያስባል። ለምሳሌ የሆነች የተወጣጠረ ሽፋን እያሳየች ዳል እንዲህ ነገር እያሳየች ምናምን ነገር የምትይ ሲል ምንድና አንተ የምታስበው ነገር አለ ባይዞስ ነቢ ሰላት ወሰላም እኮ እነዛ ሰሃቦችን ስበሩ ሲሉ ጊዜ በእይታ ውስጥ ሰይጣን ያሳስታል። ሰይጣን የሆነ ገጽታ ኖሮ ሳይሆን፣ ሰዎችን በተላበሱት ባህሪ ምክንያት እነዛ ሰዎች ሰይጣን ሊባሉ ይቻላል። ማንነታቸው ሳይሆን የሚያንፀባርቁትን ባህሪ ነው። ለምሳሌ አንድ ሴት ያልተፈቀደላትን አንተ የሆነ ራቆቷ እዚህ ጋር መታ ላይ ብላይ ብጨፈ ምንድነው፣ አንቺ ሰይጣን ነው። ስለዚህ ምንም ግልጽ የሆነ ነገር ነው። አይ ወደ ሁለተኛ ውሻ ምናምን አራተኛ ሐሳብ። ምክንያቱም አንድ ምስክርን አይተናል፣ ሁለት መምታትን አይተናል፣ ሶስት አሁን በሰይጣን ተመሰሉ የሚለውም፣ አራት ሴት ውሻ፣ አህያ ሰራት ያቋረጠ ያ ሱትራ አድርግ ነው የሚለው ሐዲሱም፣ ሱትራ አድርግ አሊያ ሴት አህያና ውሻ ያቋርጠሃል። ውሻ የተባለው እዚጋ ሰይጣን በሚል ተተርጉሟል የሚል እንትን አለ። የጅን ሰይጣን ማለት ነው። እንዴት ሴቶች ከአህያ ከውሻና ከሶስት ጋር ይመስላሉ? ነው ጥያቄ ነው። አልሞ ሰዎች በተለያዩ ቦታዎች ላይ ሊሰግዱ ይችላሉ። መልክተኛው ሌ ሰላቱ ወሰላም ወንድ ልጅ ፈርድ የሆነ ሰላቶችም እሱ ውስጥ እንዲሰግድ ፈርድ ከሆኑ ኦብሊጋተሪ ከሆኑ ሰራቶች ውጭ ደግሞ በምርጫው በውዴታው እና በፍላጎቱ የሚሰግዳቸውን ግዴታ ያለሆኑ ሰላቶችን ቤት ውስጥ እንዲሰግድ አበረታቸዋል። ቤት ውስጥ በሚሰግድበት ወቅት ላይ ሱትራ ካላደረገ ሴቶች ለስራ ቤት ለማጽዳት ለተለያዩ እንቅስቃሴዎች ይመላለሳለሁ ስ ምንም ጥያቄ የለው። አብዛኛውን ጊዜ ቤትም ስለሚያሳልፉ ማለት ነው። ሱትራ ካላደረግ ቤት ውስጥ ከሆን ሴቶች ይተላለፈዋል፣ ያልፈዋል ማለት ነው። ውጭ ላይ እየሰገድክ ከሆነ ደግሞ ልክ እንደዛው አህዮት እንስሶች ሊያልፉ ይችላል። ባሪ የትኛውም እንስሳ ሊያልፍ ይችላል። ሁልጊዜ ስለምናል አታክ ለማድረግ የሆኑ የሆኑ ዶቶችን እየገጣጠሙ እንትን ስለሚባል እንጂ በእውነቱ ይሄ ቅን ልብ ኖሮት እውነታን ለመመርመር ቃደኛ ለሆነ አካል የሚሰወር እንትን አይደለም። መሬተኛው ላ ሰላት ሰላም፣ እንደውም በሌላ ሀዲስ ላይ ነን ብለዋል አንድ ሰው የአንድን ሰው ሰላት ከሚያቋርጥ አርባ ቢቆም ይሻለዋል አሉ። ኦኬ አርባ ምንድን ነው የተባለውን አስመልክቶ አክቹዋሊ ሐዲሱ ላይ እንትን አለ። አርባ ዓመት ነው ያሉ ዑለማዎች አሉ። አርባ ቀን ያሉ አሉ። ሰላት ከሚያቋርጥ ማለት ነው ወንድም ቢሆን ሰው ስፔሲፊካሊ ሴቶችን አታክ ለማለት ሴቶች እንትን ለማለት ተብሎ የተባለ መልእክት አይደለም። አውዱም መልእክቱም እንደዛ አይደለም እንዳለው ግዴታ ከሆኑ ሰላቶች ውጭ ሰዎች ቤት ሊሰግዱ ይችላሉ። ቤት ሲሰግድ ደግሞ በብዛት ሴቶች ቤት ነው የሚኖሩት። እነሱን ሊያቋርጡ ይችላሉ። ሰው ሱትራ ማድረግ ተገቢ እንደሆነ የሚጠቁም ሐዲስ ነው። ይህም ልምናን ለማጥቃት ጥሩ አማራጭ አደለም፣ የሚያስጌዳል ምን ትላለ አቡሳለ? ያ ልክ ነው። በነገራችን ላይ ሐዲሱ ላይ ሴት ከውሻ ጋር የሚያቋርጡበት ጊዜ ሰላቱ ይበላሻል። በሚያቋርጡበት ወይም ደግሞ በሚሄዱበት ጊዜ ያቋርጣል እንጂ ሴትና ውሻ አንድ ነው የሚል በፍጹም ኃይለ ቃል እንደሚስል ታዲያ ወንድን እንጂ ሰላት ያቋርጣል ወይ ከተባለ የሴት ሲሆን ግን ፊትናው ፊት ነው። ከባድ ነው። ምክንያቱም ሴት ልጅ ለምሳሌ በጣም ከባድ ነው። ስንፈጠር እራሱ እኛ ወንዶች በሴቶች ላይ ደካም አድርጎናላቸ። ለምንድን ነው ለድመት ሳምባ ጥለ ሳሎን ላይ እንደማትጥል ሁሉ እኛም ደግሞ ሴቶች በአንድ ክላስ አደጋ ነው። በቃ አንድ ወንድና አንድ ሴት አንድ ላይ የሆኑ ሶስተኛቸው ሰይጣን ቢሆን እ የመልክተኛው ስላት ወሰላም ትዕዛዝ። ይህ ደግሞ ሎጂካሉ የሚያስኬድ ነገር ነው። ሁለተኛ ደግሞ እዛው ሳሂ ቡሃሪ ላይ ሀዲስ 156 ላይ ግን አንድ ሰሃባ እየሰገደ ልጁ መጣ። ልጁ ሲመጣ ጊዜ ከለከለው። ሲከለከለው ጊዜ ይገፈትረው ጀመረ ከዛ አቡዘር ይመስሉኛል ተነስተው ለምንድነው ይህን የምታረገው ምናምን ነገር ብሎ ይጠይቃቸዋል። ነው ነቢዩ አለ ሰላቱ ወሰላም አንድ ሰው ሰላት ላይ በቆመ ጊዜ የግመል ኮርቻ ያክል ወይም ስንዝር የምታክል ነገር ያስቀምጣል፣ ሰላቱ እንዳይቋረጥ። ወንድ ልጅ ነው በነገራችን ነው። አለበለዛ የሚያቋርጥ ከሆነ ይከልክል ብለዋል። ሴት ብቻ አይደለም የምታቋርጠው፣ ወንድም ጭምር ነው የሚያቋርጥ እውነት ክርስቲያኖች ለሴቶቻችን ወይም ለሙስሊም ሴቶች አዝናቸው ከሆነ ሴትም ወንድ ልጅ መኩር ያቋርጣል፣ ይላል አ ስለዚህ ፍትሕ ለወንዶች ለምን ለምናት? እንደውም በእርግጥ አሁን ቀደም ብሎ የነበረው ገለጻ ላይ ትንሽ ማስተካከያ እናድርግና ስሜት ጋር ግሌት ያደረግ አለም ሴቶች ጋር አሁን የጠቀስከው ሀዲስ ላይ ደግሞ ሙስሊም ያልሆኑ ሰዎች የሚያነሱትን ጥያቄ አስመልክቶ ሴቶች እንዳያቋርጡ አህዮች እንዳያቋርጡ ውሾች እንዳያቋርጡ የሚለው እንትን ላይ ከስሜት ጋር ሌሊት የሚያደርግ አይደለም። ይልቁንም ቅድም እንዳልነው የተለያዩ ሰላት የሚሰገድባቸው ቦታዎች አሉ። ቤት ውስጥ ይሰገዳል። የሰላት ሰላት ግዴታ ከሆኑ ሰላቶች ውጭ ቤት ውስጥ እንዲሰገድ ያዘዙባቸው ሁኔታዎች አሉ። እነሱ እንዳያቋርጡ እነዛ ሱትራዎች ይደረጉ ነው። ቤት ውስጥ ማን እንዳለ በብዛት ይታወቃል። ሴቶች ናቸው ቤት ውስጥ የሚሆኑትና እነሱ እንዳያቋርጡም በሚል ነው። እንደውም አንድ ሐዲስ አስታወስከኝ መልክተኛው ዓለይሂ ሰላቱ ወሰላም ሰላት የሆነ ሰው ሱትራ አድርገህ ስታበቃ የሆነ ሰው ሊያቋርጥህ እንትን ካለ እሱን መገደብ እምቢ ካለ ደግሞ ያንን ጥሶ ሁላ ሊመጣ ካለ ፈሊቃትል ብለዋል። ይታገለው ደግሞ ሰላትን ላት እሱ እንዳይቋርጥህ መታገል ተፈቅዶልሃል ወንድ ከመሆንም ጋር ማለት ነው እና ፆታን መሰረት ያደረገ ክልክል አይደለም። ባይሆን ሰላት የሚሰግድባቸውን ቦታዎች